ዋው ኖላዊ ድራማ እንግዲህ ክፍል መቶ ደርሷል። ብዙዎቻችሁ በመቶ ፓርት ነው የሚያልቀው ወይስ ይቀጥላል እያላችሁ ጥያቄ ይዛችኋል። እንግዲህ ሁሉንም አብረን ነው የምናየው። ዛሬ ወርቁ ሃና እጅ ገብቷል። በጣም ያስደነግጣል። ምክንያቱም ሃና እጅ ወርቁ መምጣቱ ትንሽ ያስደነግጣል። ምክንያቱም ሃና እንግዲህ አዲስ ልጅ እንደመሆኑ መጠን ይህን ገንዘብ ምን እየተካሄደ ነው ብሎ ጥያቄ እንዲፈጥርባቸው የሚያደርግ ይመስላል ማለት ነው። በዚህ አጋጣሚ ግን በጣም በጣም ደስ የሚለው ነገር እርግብ የሰው ፈላጊ የራሱን ያጣል በነጻ መውጣቷ በጣም ደስ ይላል። በተረፈ የዛሬው ክፍል መቶ እጅግ አስደናቂ ነገር ነው አብረን የምንመለከተው የትም እንዳትሄዱ። አሰላሙ አሌይኩም ወረመቱላ በረከቱ። ሰላም ጤና ይስጥልኝ። የሀሴት ሚዲያ ቤተሰቦች ባለምዳርቻ ሰላማችሁ ይብዛ። እንግዲህ ይህ ድራማ በጣም እያጓጓን እያናደድን፣ እያስደሰተን የመጣ ነው። ሁሉንም እንግዲህ አብረን ነው የምንመለከተው። ዛሬ ጉዞ ላይ ነኝ። እንግዲህ ስለ ክፍል መቶ አንዳንድ ነገር ማለት ስለፈለግኩና ያየሁትን ነው ወርቁስ ምን ደረሰ እንዲሁም እርግብ መያዝ አለባት ወይዘሮ ባዮሽ መያዝ አለባት የምንል ብዙዎቻችንንና እንግዲህ ወይዘሮ ባዮሽን ሜላት ይቅርታ አድርጋላት አለይ ማለት ነው። ያው ይቅርታ ያደረገችላት እስከ ጭራሹ ሳይሆን ነገሮችን ለእኔ ያላት ሪስፔክት ምንድን ነው? የእኔ ያላት ምላሽ ምንድን ነው? ማለት ለማጥናት እንዲያመቻት ለማቅረብ ይመስላል ማለት ነው። ለማንኛውም የዛሬው ክፍል መቶ እንግዲህ አንገት ለአንገት የሚተናነቁበት ወይዘሮ ባዩሽና እርግብ እንግዲህ የሚገናኙበት ነው። የትም እንዳትቀሩ በጣም አስደናቂ አስደሳች፣ ፈታ የምትሉበት እንዲሁም ዘና የምትሉበት ነው ማለት ነው። መልካም እንግዲህ ቆይታ እንደሚሆን አልጠራጠርም። አቶ ኖላዊ በዚህ አጋጣሚ ደስታ ወደር የለውም። ሀናና አቶ ኖላዊ እንግዲህ የግል ቤት፣ የግል መኪና ተሰጥቷቸው አንድ ላይ እንዲኖሩ የብዙዎቻቸው ጥያቄ ነበር። እሱም እንግዲህ ሊሆን ነው ማለት ነው። እንግዲህ ወይዘሮ ባዮች በህገ ቁጥጥር ስር የምትውልበት፣ እንዲሁም እርግብ ደግሞ እኔ እንጃ፣ በጣም አሳዛኝ ነገር ነው እንዳያችሁት። በተለይ እርግብ እንግዲህ ሁሉ ነገር በጥቅም ጋር ያያያዘች ስለሆነ ፍቅረኛዋም ተምቹ እውነቱን በመናገሩ በጣም ደስ ይላል። ግን ተምቹ የሀናን ሕይወት አስተካክላለሁ እንዳለው ይመስለኛል ወርቁን ለሀና ቤተሰቦች እንዲመለስ ያደረገበት መንገድ ይሆናል ብዬ ነው የማስበው። ማለት ነው ተምቹን እንግዲህ በዚህ አጋጣሚ በጣም እናመሰግነው ይገባል ምክንያቱም ይህን ነገር ካደረገ ካላደረገ ግን በፍቅር ስበብ ከተሽለጠለጠ በጣም ከባድ ውሳኔ ነው እንግዲህ አሜሪካ ልከር ነበር ብዙዎቻችን የምንሸወደው አሜሪካ ሲባል ዝም ብለን ወንዶች ላይ ፊት የምንለው ዋጋ ያስከፍለናል አስባችሁታል ብዙ ጊዜ ወንዶች ጥሩ ቦታ ላይ ያሉ አስመስለው የሚናገሩበት መንገድ ሴቶች እንዲሳሳቱ ያደርጋል። ሴቶች ደግሞ ከእንደዚህ አይነት ፍላጎት ከእንደዚህ አይነት እንትን ነገር ብንርቅ ይሻላል ነው እንደራሴ የምለው ማለት ነው። ለማንኛውም ፈታ የምንልበት እንግዲህ ወይዘሮ ሚላት ባዩሽን የምታሳግትበት እርግብ ደግሞ በተምቾ በጣም የምትሰቃይበት ወርቁ ለሃና የሚሰጥበት ክፍል መቶ ነው እንግዲህ አቶ መስፍን ማመን እስከሚያቀተው ድረስ ወርቁ ተመልሷል ያው በልጃቸው እንደሚኮሩ በልጃቸው እንደሚደሰቱ ሀቅ ምን ያክል እንደሚያኮራ የሚያዩበት መንገድ ነው ማለት ነው እንደምንወደው ሁላችንም ጥርጥር የለውም በጣም ነው የማመሰግነው በጣም ነው የማወዳችሁ በቀጣይ ፓርት እንገናኛል በዚህ ፓርት የሚያልቅ አይመስለኝም ክበሩን ላይክ እና ሰብስክራይብ ማድረጋችሁን ግን አልተርሱም። ባይ ባይ።